እኔን ያስጠሩኛል ማለት ነው። ከዛ ነው ሲሄድ ደግሞ፣ እንደዚህ አይነት ነገር ሰምተንም አናቅም። ይሄ ለጂኒ መገዛት ነው፣ በጂኒ ማመን ነው እና ሸሪያዊ የፍቅድ ነገር ለምን ይደረጋል ብዬ ከእሱ ጋር ያው ግብ ግብ ሰጠንና፣ አሁንም አይሰግድም የማይሰግድም እስልምናንም ወደ ልቡ አልያዘልኝም። ጾምን ይጾማል፣ በረመዳን እንኳ ሊሰግድ አልቻለም። እኔ መወሰን ላይ ደርሻለሁ ለፍቺ በቃ አላህ እንዳለ ቂስማ ባላህ እጅ ነው ብዬ ልጆችን ብቻዬን ለማሳደግ ወስኛለሁ። ፍቺ ባደርግ እኮ እሷ አውቃ መከላከል የምትችልበት እንትን የላትም ነው። አውቃ መከላከል የምትችልበት አቅም ከሌላት ደግሞ ከለታት አንድ ቀን ያው እነሱ ስህተት ውስጥ ሊያስገባት ይችላል። ስለዚህ እኔ የምመክረው በእንዲህ ያለ ጋብቻ ላይ ያሉ በእንዲህ ያለ አደገኛ ጋብቻ ላይ ያሉ ጓዛቸው ከመብዛቱ በፊት ወልደው መሀከላቸው ችግር ከመፈጠሩ በፊት ራሳቸውን ማስተካከል እመክራለሁኝ እኔ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የአላህ እዝነት ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁ በዳርበሉ በሁላችሁ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥ ምርጥና አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። እነዚህን ቪዲዮች እንመለከታለን። በዚህ ዩቲዩብ ቻናል አዲስ ሆናችሁ ግን

አንድ ጎረቤት የኖሩበት ይማራ ነበረ። አዎ ሄሎ ጎረቤት አ እሺ እና ትንሽ አሟት ነበረ። ጅኒ ነገር ምናምን አለባት ብሎ የሚቀራ ሰው አስመጡና ያ የሚቀራ ሰው ከዛም ይቀራባታልና ያስለፈልፋታልና ስህር ነው የያዘው ብሎ ከዛን ባለቤት እኛታችንን ያለ ነው እና እሷናት ያሰራችበሽ፣ እና በእሱ ቅናት የተነሳ እሱ ይምጣና እሷ እያለች ስትተፋ ጊዜ ይወጣል ብሎ እኔን ያስጠሩኛል ማለት ነው። ከዛ ነ ሲሄድ ደግሞ እንደዚ አይነት ነገር ሰምተንም አናቅም። ይሄ ለጅኒ መገዛት ነው፣ በጅኒ ማመን ነው። እና ሸሪያ የፈቅድ ነገር ለምን ይደረጋል ዬ ከእሱ ጋር ያው ሙንከር ነው ይሄ ልክ እንዳልከው ነው ሲህር ያደረገውን ማን ነገረው እሷ ታድርግባት አታድርግባት ይሄ የጅን ተንሾካሻኩ ነው ማለት ነው የጅን ወሬኛ የጅን አተቀባይ የጅን አቀባይ የጅን ገባሪ ነው ማለት ነው ይሄ እንጂ በፍጹም ጅኑ ሲህር መሆኑን ሊጠረጥሩ ይችላሉ የሚቀሩት ሰዎች ስለዚህ ዱዓ በተደረገበት ቁጥር ሲሕሩ ሊቀንስ ይችላል ሊፈታ ይችላል እንጂ ገል ያደረገብህ ብሎ የሚነግረው ማንም የለም። ሊያቃውም የሚችልበት ምንም መንገድ የለም። ይህ ስህተት ነው። ሰዎቹን የሚያጣሉበት መካከላቸው ህዝቡን የሚያፋጁበት ትልቁ የጠንቋዎቹ መሳሪያ ይሄ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ወአሌይኩም ሰላም ወራህመቱላህ ወበረካቱ። ሸህ ጥያቄ ነበረኝ፣ ጥያቄ ነበረኝ

አልትሆኝም አላህ በሚያውቀው አለቅሳለሁ። ንቱምዶ አርጉልኝ አላህ እንዲምረኝ። አላህ ተውበትሽን ይቀበልሽ፣ ለሌሎች መማሪያ አላህ ያደርግሽ። እንሻላእና ጥያቄ ባለቤቴ አይሰግድም። አሁንም አሁንም አይሰግድም። እስልምናንም ወደ ልቡ አልያዘልኝም። ጾምን ይጾማል በረመዳን እንኳ ሊሰግድ አልቻለም። እኔ መወሰን ላይ ደርሻለሁ ለፍቺ በቃ፣ አላህ እንዳለ ቂስማ ባላህ እጅ ነው ብዬ ልጆችን ብቻዬን ለማሳደግ ወስኛለሁ። ፍቺ ባደርግ አራም ምን ላይ ነው? ካልሰገደ አላህንን መንገድ ካልተከተለ ሁለት ሞት እየሆነብኝ ነው። እና ምንድን ነው እሱ እስላምን ተቀብሎ ምንድን ነው ሰላት ለምን ስከበደው? ብዙ እውቀት የለውም። በቃ ከቤተሰቦቹም ዘርማንዘሩ እስልምና ውስጥ የሌሉ ናቸው። መማርም አይፈልግም። መመራው ብዙ ሞክራለሁ፣ ሞክራለሁ እየለመንኩ ነው፣ እያስለመንኩ ነው። በሻሀረ ረመዷን እንኳ ሊሰግድ አልቻለም። ሐራሙ ምን ላይ ነው? ኔሱም ብቶ ብለያይ ሐራሙ ምን ላይ ነው? አረ የለም በኑሮ አይበድለኝም፣ በብር አይበድለኝም፣ በማንኛውም ነገር አይበድለኝም። አረ የለም አንቺ በተለያዩ ነገር ሆድሽን ቢያስርብሽ ቢያሳርዝሽ፣ መልበሻ ልብስ ብታጭ፣ መኗሪያ ብታጭ ፍታኝትው የለም አልነበረም እን የአላህ ዲንን ሲተወው የአላህን ዲን ችላ ሲል ፍታኝ ብትይ ለአንቺ ክብር ነው እንጂ ምንም እንኳን ልትጠይ የተወደደ ነው። ጥቅሟን ብላ ምቾቷን ብላ ህይወቷን ብላ ዲኑን ቢጥለውም መኖር አልፈለገችም ተብለሽ ከአላህ ዘንድ ሽልማት ነው የሚጠብቅሽ። እሱን ግን ይዘሽ ማዳን ከቻልሽ እሱን ቁርጡን ነግረሽ እኔ አልቻልኩም፣ አንተ ዲን ሳትይዝ መቀጠል አልፈለግኩም። በልጅነታችን ተሳሳትነ እዚህ ደረስነ፣ አሁን ደግሞ አሁን እኛ ቀብራችን ተምሶ ልጦ ታርሶ ያለን ሰዎች ለምንድነው? ወደ አላህ ማን መለሰው? እባክህ ይሻላል ብለሽ አስም ለምኚ። እምቢ ካለ እሱ የሚቀጥለው በሚፈልገው ይሄድ። አንቺ ራስሽን ግን ልጆችሽን ጨምረሽ ማዳን አለብሽ። አለበለዚያ በለዚያ እሱ ሶላት ሳይሰግድ አንቺ አብረሽ መኖር ከጀመርሽ ነገ ያንቺ ሴት ልጆችም እንደዚያው ነው ባላቸው ጋር የሚኖሩት ወንድ ልጆችም ከሆኑ ማሰግድ ሴት ብትመጣ

አዎ፣ ችግር የለባትም። ማንም ሴት ወልዳ የወሊድ ደም ከጸዳ፣ መስገድ አለባት። ከባሏ ጋር መገናኘት ትችላለች። ቁርአኗን እንደፈለገች መቅራት ትችላለች። ምንም ችግር የለባትም። ደሙ ካለ ነው የማይሆነው። ረመዳን ነው ያው፣ ቀን ነው ማለት ነው። አላሁ አክበር ረመዳን ላይ ይህንን ግንኙነት ያደረጉ ሰዎች በእያንዳንዳቸው ስልሳ ስልሳ ቀን መጾም ግዴታቸው ነው። ይህንን ማውጣት አለባቸው። ስልሳ ቀን መጾም አለባቸው። ምን አላችሁ? አቅማችሁ፣ ችግረኞች አይደላችሁ። በሽተኛ ናችሁ? የስኳር በሽታ፣ የደም በሽታ፣ የኤች አይቪ በሽተኞች ችግረኞች ካልሆናችሁ መጾም ነው ያለባችሁ። ያልቻለ ነው የሚለው የማይችል ነው የሚለው እና እናንተ ትችላላችሁ። ጀዛከላህ። ጥያቄ ነበረኝ። ንገረኝ ንገረኝ። እንትን ነበረ ይህ ሻዕባን ግማሽ በኋላ ሰኞና ሐሙስ መጾም እንዴት ይታያል? የድሮ ልምድ ያለው ሰው ችግር የለውም። ከዚያ በላይ ሌላ ያለሆነ ግን ባይጾም ነው ጥሩ ማለት ዝም ብሎ እንደ አዲስ ቢጀምር አይ፣ አይሆንም። ከዚህ ከረመዳኑ ጋር ለመለማመጃ ነው እያደረገ ያለው ማለት ነው እንጂ አይቻልም ማለት ነው። ይጠላል ይላሉ ዑለማዎች አሁን አንዲት የሆነች ዘመድ የነበረች እና ሳውዲ አረቢያ ነው የምትኖረው። ያገባችው ባሏ ነኮሌ ነው፣ ሻ ማለት ነው። ሻ ነው ባሏ ያገባችው ማለት ነው። እሷ ስምኝ ናት። እሺ፣ አሁን አታውቅም ነበረ ማለት ነው። አሁን ያወቀች ጊዜ ያው ኒካው ይበቃል ወላ ይበቃል ሻዓዎች ካፊሮች ናቸውና ኒካሃቸው አይበቃም የሚል እስካሁን ድረስ ቆርጦ ውሳኔ የሰጠ አሊም የለም። ስርዓቱን ተጠብቆ ያ የሸዓ የራሳቸው የሆነ የአገባብ ስርዓት ስላላቸው ያንን ካላደረገባት በስተቀር ምክንያቱም እነሱ ለቀንም፣ ለሳምንትም ለወርም ጋብቻ የሚፈቅዱበት መንገድ ስላላቸው የዚህ አይነት ከሆነ ጋብቻው ባጢል ነው። ሁለተኛው ሽዓ ሆኖ ደግሞ በትክክል የሽርክ ተግባር የሚፈጽም መሆኑን ካረጋገጠች የሽርክ ተግባሮችን እየፈጸመ ቁርአን ጎደሎ ነው ብሎ የሚያምን ከሆነ አቡበክርና ዑመርን፣ ዓኢሻንና ሐፍሳን የሚራገም የሚሳደብ ከሆነ ካፊር ስለሚሆን መውጣት አለባት ከእሱ ጋር መኖር የለባትም። ግን እንደው ዝም ብሎ ተራ ሽዓ ከሆነ የሻ የነቢዩ ቤተሰቦች በሚል ዝም ብለው ብዙውን ሰው ስለሚያታልሉት በዚያ የተታለለ ከሆነ ጋብቻው ኒካሃ በአጢል አይደለም። ከእሶ ጋር መቀጠል ግን በጣም ቅጣት ነው። ከእንደዚህ ያሉ ሰዎች ጋር መቀጠል የት እንደሚያደርስ አላቅም። ሁልጊዜ ሲካለፉ ሁል ጊዜ አንዱ አንዱን ሲገለምጥና ሲተች ነው የሚኖሩት ማለት ነው። እንዲህ ያለ ትዳር ደግሞ በጣም ከባድ ነው። አዎ ግን ያኔ ልጅየቷ በዚህ ጉዳይ ላይ ማለት ነው አሎ እህ ልጅየቷ በዚህ ጉዳይ ላይ ያኔ ብዙም ኢልሙ የላትም። አሁን እንደምትሉት ኢልሙ የላትም። ያኔ ይተች የምታውቀው ነገር የለም። እንደገና ደግሞ እሱ በምን አይነት መልኩ ሀል ላይ እንዳለ ሻአነቱ የምታውቀው ነገር የለም። በስ ያኔ ዝም ብሎ ስላመስሏት ገባች። ከዛ በኋላ በኋላ ላይ ሻአ መሆኑን ሰማች ከዛ በኋላ ግን ያሉበትን ያለበትን ነገር ግን የምታውቀው ነገር የለም ሶላቱን በሰዓቱ ይሰግዳል ወይ ሶላት በሰዓት ይሰግዳል ሶላት የሚሰግዱት ያ ሳዑድ አረቢያ ላይ ታውቃላችሁ እኛ ከሰገድነው በኋላ ነው የሚሰግዱት እኛ ከሰገድነው በኋላ ነው የሚሰግዱት እንደ እናንተ ጋር አይሰግዱም እኛ ጋር ጋር አይሰግዱም የሚሰግዱት ሻዎች ማሩፍ ነው እኮ ግን ለብቻቸው ይሰግዳሉ። አዎ ለብቻቸው ይሰግዳሉ። የብቻቸው መስጊድ አላቸው። እሷ ይህን ታሪክ አታውቅም። እንደገና ደግሞ የሚሰግዱት ድንጋይ ላይ ነው። እንደገና ደግሞ አያሰናብቱም፣ እጃቸውን ነው የሚመቱት። አላሁ አክበር። ይሄ ድንጋዩም አሁንም አለ። የምታውቋቸው ሰዎች ድንጋይ ይዘው የሚሰግዱ አሉ። አሁንም ድንጋይ ይዘው ይሰግዳሉ። እንደገና ሲያሰላምቱ እጃቸውን ነው የሚመቱት እንደኛ አሰላም ዐለይኩም ወረሐመቱላህ አሰላም ዐለይኩም ወረሐመቱላህ ብለው አይሉም። ይህንን እናውቃለን። በገ ደግሞ በጦም ላይ ራሱ እኛ ከጦምነ በኋላ ከኛ ካፈጠነ በኋላ ነው በስንት ቆይታ የሚያፈጥሩት ዘግይተው ነው የሚያፈጥሩት። እና እንደዛ ስለሆነ ያሉት ነገሮች ላይ በዚ ኒካህ ላይ ሰውየው ጋር ትቀጥል ወላ ትለያይ ይህንን ጠይቅልኝ ስላለች ለመጠየቅ ነው እኮ። እሷ አውቃ መከላከል የምትችልበት እንትን የላትም ነው። አውቃ መከላከል የምትችልበት አቅም ከሌላት ደግሞ ከእለታት አንድ ቀን ያው እነሱ ስህተት ውስጥ ሊያስገባት ይችላል። ስለዚህ ነው የምመክረው፣ በእንዲህ ያለ ጋብቻ ላይ ያሉ በእንዲህ ያለ አደገኛ ጋብቻ ላይ ያሉ ጓዛቸው ከመብዛቱ በፊት ወልደው መሐከላቸው ችግር ከመፈጠሩ በፊት ራሳቸውን ማስተካከል እመክራለሁኝ። እኔ ሐራም ነው ማጋባታቸው አልልም ግን የምመክረው እኔ ከእንዲህ ያሉ ትዳሮች ራሳቸውን መጠበቅ ነው። ለዚህ ነው እኮ መጀመሪያ ለሴት ልጅ ቤተሰብ ያስፈልጋታል ዘመድ ያስፈልጋታል የተባለውም ለዚህ ነው። ማን ነው፣ ምንድን ነው፣ የት ነው፣ ጀማ ያከብራሉ ኢስላምን ያከብራሉ ብሎ እንዲጠይቅላት ነበረ። ግን አላረገችውም። ይኸው እዚህ ተርሷል። እንግዲህ አሰላሙ አለይኩም። ወአለይኩም ሰላም አህለን አሰላም አለይኩም ዋአለይኩም አሰላም ወረህመቱላህ። ጥያቄ ነበረኝ እኔ አምስት ዓመት ከአምስት ዓመት በላይ እንትን የወር አበባዬ ቆሞ ነበረ። አሁን የወር አበባዬ እንደገና ከአምስት ዓመት ከስድስት ዓመት በኋላ ይሆናል ተመልሶ መጣብኝ እና አሁን እኔ ሰላት ይዋጅብብኛል የወራባው (የወር አበባው) ያለ ማይወድብሽም የወር አበባው ነው ያለ ክልክል ነው አይሰገድም ከአምስት አመት በኋላ ቆሟል እኮ ከቆመ በኋላ ነው የመጣው ምን ቸገረሽ ምን ቸገረሽ እድሜሽ አልፏል የበሽታ ደም ነው ብለሽ አስበሽው ነው አዎ ከእድሜሽ በላይ ነው ምን ያህል ነው እድሜሽ እኔ ወደ ሀምሳ ስምንት ሀምሳ ዘጠኝ አመቴ ነው። ይሄ በሽታ ሊሆን ይችላል። ታዲያ የወር አበባ አይደለማ መልኩን መልኩን አታውቂውም። አታስታውሽውም የወር አበባ ነው መልኩ። የወር አበባ ነው የሚመስለው እና አሁን እኔ ዝም ብዬ ወዱ እያደረኩ እየሰገድኩኝ ነው። አንድ ጊዜ አሁን ገና መምጣቱ ነው አይደል? ሁለተኛ ጊዜ መጣብኝ በሀያ በሀያ ቀን ልዩነት። አይ የወር አበባ ነው። ስለዚህ አቆሚ ችግር የለውም። አትስገጂ አትስገጂ በደም ጊዜ አይሰገድም። ደንቡን ጠብቆ እየመጣ ነው እሱ እና መጥቶ ደግሞ ሁለት ቀን ሶስት ቀን ይቆይና ተመልሶ ደግሞ ይቆምና እንደገና ታጥቤ ሲሰግድ ይመጣል። ዝም ብሎ እንደዚህ አቅም ደግሞ አሁን ሁሉ ነገር ስለተዘጋጋ ፈራው። አሀ አሁን ደግሞ የወር አበባ እንዳልሆነ ደግሞ እየነገርሽኝ ነው እኮ። በይ ሀያ ቀን ይቆይኛ ይቆያል ብለሽ ነበራ አይደለም በሀያ ቀኑ መጣብኝና እንደገና ሀያ ቀን ቆይቶ ተመልሶ መጣ። ይሄ የወር አበባነቱን ያሳያል። እሺ፣ ሁለት ቀን አንድ ቀን ይወርድና ተመልሶ ይጠፋል። አንድ ቀን ይጠፋና እንደገና ሁለተኛ ቀን ላይ ይመጣል። አዎ፣ ሶስተኛ ቀን ደግሞ እንደዚሁ ይጠፋና ይመጣል። እሱ የወር አበባ ነው። የወር አበባ ነው ምልክት ነው። የግድ ተከታትሎ ሁለት ቀን ሶስት ቀን በተከታታይ መሄድ የለበትም እኮ ሰባት ቀን የሚቆይ ከሆነ መሀል ላይ ጠዋት ሊመጣ ይችላል ከሰዓት ሊመጣ ይችላል ከአንድ ቀን በኋላ ሊመጣ ይችላል ችግር የለውም እና መስገድ የለብኝም መስገድ የለብሽም ይሄ ደም እስከሚሄድ ድረስ እቺ መሃል ላይ ያለችው 20 ቀኗ እሷ የእንትን ምልክት ናት የጽዳት ምልክት ነች እሷ ላይ ስገጂ ከዚያ ሲመጣ የወር አበባ ነው እሱን አክብረሽ አቆሚ እና ዝም ብሎ የሚንጠባጠብ አይነት እኮ ነው ምንም መላስ አጣኝ ደግሞ ከሰላት የመለየቱ ነው የጠላው እንደሱ የሚባል ነገር አለ እንዴ በተለይ የወራ አበባ ደም መሆኑን እርግጠኛ ሆነሽ እያወቅሽ ውሱ መሆኑን መስገድ ክልክል ነው። ባረከላሁ ፊ ለይኩም ሰላም ወረመቱ ላ ወበረካቱ ጥያቄ አለኛል። አልሐምዱሊላህ ረቢል አለሚን ጥያቄ ነበረኝ እንት ዘካተል ፈጥር ካዘጋጀው በኋላ ሳንቲሙን የሚወስድ የሚተዋጥቻ ያለፈ ነው እንዴት ይጠፋል? የት ሀገር ሆነች ነው? ሳውዲ ነኝ ላ ወርቅ ስለነበረ መዳም ቤት ሆነሽ አሰሪሽ ቤት ሆነሽ አጣሽ። ቀደም ብሎ መታሰብ አለበት። ከወር ከሁለት ወር በፊት መዘጋጀት እንዲህ ያለ ቦታ ላይ ልትሆኑ፣ ቤት ለሚኖር ሰው ኢጃዛ ለሚኖር ወይም በፊት ከሁለት ወርም ከሶስት ወርም በፊት ለወኪሉ ነው የምሰጨው። ለሙተሰድቁ አይሰጥም። አይ በት እኔ እዚህ የምሰራበት ቦታ በፊት ሾፌር እንደ ሾፌር ሰጥቼ ሩዝ ገዝቶ ነበር የሚሰጠው፣ እና ሁን እሱ ስላልነበረ ተሳፍሮ ስለነበር ሰው አጣሁ የሚወስድ ነው። አሁን እንደሱ ያሉት ነው የሚሰጠው። እንደነሱ ያሉት ማለት ሰው ሊያገኙ ይችላሉ። የሚችለው ሰው ያገኛሉ። ያውቃሉ ድሀው ማህበረሰብ ውስጥ ምብረው ነው ያሉትና ማለት ነው።

ካረኩ በኋላ ሶስት ጊዜ አፍንጫዬ ብጎና ብጎና ፈጭ። ምን ችግር አለው? ያኔ መጀመሪያ ለምን ተጉመጥመጠሽ አልመጣሽም? እላፊ ተጎን ብቻ አብቅቻለሁ። ግን በኋላ ምን ችግር አለው? ምንም ችግር የለው። እንዴት ማን ነው ያሰረላችሁ አባቷማ መዳር አይችልም ሌላ ሰው ነው ሙስሊም ከሙስሊም አካላት ነው መዳር ያለባቸው ከተቻለ ሸሪያ ፍርድ ቤት ካልተቻለ እንኳን በአካባቢ ያሉ ኢማሞችና አስተማሪዎች ትላልቅ ሰዎች ናቸው መዳር ያለባቸው

ላሐውሎ አሁን ይሄንን እንዴት እንዴት ይሆናል ብያለሁ። እንግዲህ እሱም አልተመለሰም። ወደ እሷ አዎ፣ መለስ ድብሉም የለም፣ አዎ፣ የመለስም የለም። ግን እሷ በምታደርገው የእስልምና ሁሉን ነገር በምታደርገው ይደግፋታል፣ ይላታል። አምራም ሁለት ጊዜ ደርሳ ስትመጣ ምንም አላላትም። አረ ሊላት ይገባል ሱማ። ምንም ሊላት አይገባም እኮ ሱማ አንድ ሙስሊም ወደማይሆን ቦታ ወስዶ ለማንኛውም ጋብቻቸው ስህተት ነው። የተወለዱት ልጆችም የእሱ ልጆች። አልወለደችም አልወለደችም ልጅ የላትም። አልወለደችም አልወለደችም ልጅ የላትም። እኛም ዱዓ የምናደርገው ወደ እሱ ከተመለሰ እያልን ነው። ልትተወውም አልቻለችም ቤተሰቧን በጣም ነው የምትረዳው። ትረዳለች። ውጭ ነው ያለችው። ውጭ ናታው በጣም ከባድ ነው። ለማንኛውም አላህ ይመልሳት፣ ሞራሉን ይስጣት፣ ጥንካሬዋን አላህ ይስጣትና ወስና ለመለየት የምትችል አላህ ያደርጋት። ለምን ዲን ነው እስላም። ሙስሊም ሴት የካፊር ውስጥ ልትገባ አልተፈቀደላትም።